ዩጋንዳ ካምፓላ የሚገኙ ስደተኞችን ልብ የሚያሞቅ አንድ ዜና ተሰማ። ዜናው በካናዳ ቶሮንቶ የምትገኘው ወንጌላዊት ቤተክርስቲያን ስደተኞችን በብዛት ለመውሰድ ከካናዳ መንግስት ፈቃድ አግኝታለች እና ተመዝገቡ የሚል ነበር። ታዲያ ይህንን ዕድል በመጠቀም አብያተ ክርስቲያናት ሰዎችን መመዝገብ ጀመሩ። ሆኖም በድንገት የተሰማው አሳዛኝ መግለጫ የስደተኞችን ልብ የሰበረ ነበር። የምዝገባ ሂደቱ ማን አስጀመረው፣ ወሬው ከየት መጣ፣ ለተፈጠረው ማጭበርበር ኃላፊነት የሚወስድ አለ ወይ የሚለውንና በስደተኞቹ ላይ የደረሰውን ጉዳት በተመለከተ አንድ ዝግጅት ይዤላችሁ ቀርብ ያለው ባክስታገር ዩጋንዳ የዩቲዩብ ገጽ እንግዳ የሆናችሁ ገጽን ሰብስክራይብ በማድረግ ቤተሰብ እንድትሆን እየጠየቅ ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ እንድታደርጉ ጠይቃለሁ። በቅድሚያ የጉዳዩ ተጠያቂ የሆነው ወጣት አስተያየትን በማቅረብ ወደ ዝርዝር ጉዳዩ እገባለሁ። ሰላም እንዴት ነህ? ሰላም ነው እንዴት ነው? ደህና ነሽ? አሎ እግዚአብሔር ይመስገን። በካናዳ የምትገኝ የአንድ ቤተክርስቲያን ወንጌላይት ቤተክርስቲያን ካምፓላ ላሉ ስደተኞችን ልትወስድ ነው በሚል በርካታ ስደተኞች ተመዝግበው ነበር እና አንተም የዛ እድል ተጠቃሚ እንደነበርክና በሰሞኑ ደግሞ በተሰማው ነገር ትንሽ ስሜት እንደተጎዳ ሰምቼን የደወልኩልህ፣ እስቲ ራሰን አስተዋውቅና ምን እንደሆነ ንገረኝ። በመጀመሪያ አመሰግናለሁ ይህንን ሀሳብ ራሱ ለማንሸራለፍ የተሰማኝን ስሜት ለመግለጽ እድሉን ስላመቻችሁ እና ስሜ ብሬ ይባላለሁ። ካምፓላ ኦልሞስት ወደ አራት ዓመት ሆኖኛል እና እስካሁን ያው ፕሮሰስ አልጀመርኩም። አጋጣሚ እንትን እንደዚህ በቸርች እጣ አለ ተብሎ አንዲት ቤተክርስቲያን ነበረች፣ ወደዛ አመራሁኝ እና ከዛ በኋላ ሌሎችም ከኔ በፊት የተመዘገቡ ነበሩ። ሶስተኛ ወር አካባቢ ላይ ነው እና እጣው ያው ከስድስተኛ ወር በኋላ ነው፣ በዚህ አመት የሚወጣው። እስከዛው ግን ተመዝግባችሁ ሁሉ ስታተስ ያላችሁ አስገቡ፣ ከተመረጣችሁ ብዙ እድል ስላለ ሞስትሊ የመመረጥ እድል አለ ተባለ። እኔም አስገባው እንደማንኛውም ሰው ኤክሳይትድ ሁኚ ነው በጣም በቃ፣ እስክደነቅ ድረስ የሚገርመው ነገር ቤተሰቦች የሚያውቃሉ ማለት ቤተሰቦች ስልሽ፣ የቅርብ ጓደኞች ኢትዮጵያ ያሉ አንዳንድ፣ በቃ እንደዚህ እንደዚህ የሚሳካ ከሆነ እግዚአብሔር ከፈቀደ እንደዚህ ሞክር ያለው እና ያው ጸሎት አድርጉ የማለት ያክል እንትን እዛ ደረጃ ደርሻለው እና በቃ ውስጤ የሆነ ሚዛን ደፍቷል። አትሊስት ከድሮ የተሻለ የሆነ ፕሮባብሊቲ ያለኝ ብዬ እና አጋጣሚ እንደዚህ አይነት ወሬዎች እኔ ብቻ አደለም ሌሎችን ጓደኞች አንዳንዶች እየሄዱ እየሰሙ ይመዘገባሉ። እና በመሀል ግን አንድ እዛው ቸርች አካባቢ የማውቃት ልጅ ነግራኝ፣ በዛ ላይ ደብዳቤውን ስትሰጠኝ በጣም የደነገጥኩት በቃ መጨረሻ አንዳንዴ ተስፋ ማድረግ ደስ አይልም እና የሆነ ተስፋው የማይሳካ ከሆነ በጣም ነው የተሰበር እና በዚህ አጋጣሚ እንደዚህ ነገሮች ነበር የተፈጠሩት። ትንሽ ያስተጓጉላል በጣም ያስተጓጉላል። ያ የተፈጠረው ነገር ያሳዝናል። ብሬ ልክ ነህ። ግን እስቲ እንደው ያው ውጤቱን ከመስማት በፊት ስለአንተ ትንሽ አጫውተኝ። ምንድን ነው ባክግራውንድ፣ ምንድን ነው ካምፓላ ላይ በምን አይነት ሁኔታ ነው የምትኖረው? እስኪ እሱን በጥቂቱ አጫውተን። በእርግጥ ለእኔ ስደት እዚህ ሀገር የመጀመሪያ አይደለም። ከዚህ በፊትም በማስረጃ ደረጃ ዶክመንትድ ኖ ፎቶዎቼም አሉ ሁሉ ነገሮች አሉና እኔ ሊቢያም ነበርኩ፣ አንድ ዓመት ሱዳን ነበርኩ፣ አንድ ዓመት ህንድ ራሱ ሳይቀር ነበር ወደ ስድስት ወርና ብዙ ሞክሬያለሁ በራሴ በነበር በጊዜው ቼኖቼ መሰረት እና መጨረሻ ላይ ግን ወደ ካምፓላ ነው የመጣው። እዚህ አንድ አራት ዓመት ቆይቻለሁ። በአራት ዓመት ቆይታ ውስጥ እንግዲህ ብዙ ታሪክ አለው። እሱ ረጅም ስለሆነ ምናልባት በሌላ ፕሮግራም ቢያዝ ይሻላል። እና እዚህ ከመጣሁ በኋላ ግን ያው ማህበረሰብ ሽን ነው የምትመስሉ እና ብዙ ሰው ለካ የሚመጣው ለፕሮሰስ ነው። ኤርትሪያንም ኢትዮጵያንም እና ብዙ ጓደኞችም ከእኔ በኋላ መጥተው ብዙ ሂደዋል እና በግሩፕ ፋይፍ እና በቤተክርስቲያን እጣ እኔም አውቃቸው አብረን ግባስ ምንጫወት የነበሩት በቸርች ነው ሄዱት። እና እየሰማሁ እየሰማሁ ስመጣ እኔም ለምን እንደዚህ አጀምር ሰው ምናምን የለኝም ውጭ ማለት ነው ማቆስ እና ይህንን እድል ማግኘት የምችለው ጓደኞቼም ሲነግሩኝ በቤተክርስቲያን እንደዚህ እንደዚህ እንደሆነ ሲነግሩኝ እኔም ወደዛ ሄድና ጠይቃቸዋለሁ። እና ስጠይቃቸው ያለውን ነገር እንደዚህ እንደዚህ ነው ያሳለፍኩት፣ እንደዚህ እንደዚህ እና ከእኔ በላይ የሆኑ ለምሳሌ ፕሮሰስ መጀመር የሚያስችል ብዙ ነገር እንደዛ ሰውም ስለሌለ ነው ሰው የለም፣ እና አልቻልኩም እና በዚህ አጋጣሚ ነው ይህንን ወሬ የሰማውና ሄድኩኝ። አሁን እንዳልኩሽ ኦፕንሊ እንደዚህ ያልጀመርኩኝ ፕሮሰስ እንደዚህ ለምን አትሞክሩልኝም ምናምን አልኳቸው። እነሱም ደስ አላቸው። እንግዲህ ብዙ ጣለ ተብሎ ይጠበቃል በካናዳ እና እኛም እንትንን እንቀበልና አዶክመንትን እንላክ። ያው እንግዲህ ተቀበሉ፣ እኔም ላኩኝ። ያው ተስፋ አድርግ ነው እንጂ እነሱም ሜክሹር አልሆኑም። ማለት እርግጠኛ ያልደረስሽበት ነገር፣ ግን በጣም ግን ተስፋ ነበረው። ብዙ ሰውም ተስፋ አድርጎ ነበረ። መጨረሻ ላይ ጭራሽ ኮምፕሊትሊ ውሸት እንደሆነ በመድረክም ተነግሯል እና በደብዳቤም ሲደርሰኝ ደርሰኝ ትንሽ ትንሽ አፊል ብሎ ከእንዲኖር በጣም ተሰምቶኛል። እንደዚህ ነው ያለው። ገብቶኛል። እንግዲህ አራት ዓመት በካምፓላ መኖር ያው ቀላል አይደለም። እኛም እዚሁ ኖረን ስለምናየው ውጣውረዱ ቀላል አይደለም። ምንም ፕሮሰስ ያልነበረው ሰው ድንገት ይሄ እድል መጥቶልሃል ተብሎ ከጀመረ በኋላ የሚፈጥረውን ስሜት ብዙ ሰዎች ላይ አይተነዋል፣ እንዴት ልብ የሚሰብር እንደሆነ አንተ ይሄ ፕሮሰስ የውሸት መሆኑን በምን አይነት ሁኔታ ነበር የሰማኸው? ምን ተሰማ? ወዲያው ደብዳቤውን ወይም ደግሞ ዜናውን እንደሰማ። እኔ በጣም የሚገርምሽ ነገር በጣም በቃ ምን ብዬ ድንገት የሆነ አንዳንዴ ከዚህ በፊት መስማት የማይችል ሰው መስማት ሲጀምር ወይም መናገር የማይችል ሰው ድንገት ቢናገር ምን ያህል ቃላቶች እንደሚያወራ፣ ምን ያህል እንትን እንደሚል አስቢና እኔ ስላላሰብኩኝ ይጀምራለውን ብዬም እንደዚህ ተስፋ አለኝ ብዬ አስቤ አላቅም ነበር። ብዙ ጊዜ ከስድስት ጊዜ በላይ በተለያዩ ሰዎች ሞክሬ አልተሳካልኝም። ባይደ ማለት ወይ ቃላቸውን ያጥፋሉ፣ ወይ ደግሞ አልተመቸንም ይላሉ፣ ወይ እጣሁን ለሌላ ሰው አሳልፈው ለቤተሰብ ይሰጥሻል እና ይሄኛውን ነገር ሳገኘው በቃ እውነት ነው የማምናም ብዬ ተቀብዬዋለሁ። አንደኛም ያው በቸርች አካባቢ ስለሆነ ትሉ ብዙ ጊዜ እውነተኛ ነገሮች አሉ ብዬ አስባለሁ እና ከዛ ባለፈ እንደ እንደ እንዴት ልንገርሽ እናገር ነበረ ጀመርኩ እኮ እያልኩ እና አወራ ስለነበረ ለጓደኞቼ ምናምን ይጠብቃሉ ሁሉም እና የሆነ ቶሎ መጀመሪያ ያሰብኩት ስሰማ ያንን ነገር እንዴት ብዬ ነው ለነሱ ማስረዳቸው ነው ያሉ ለጓደኞቼ እንኳን ማለት እኔስ አንድ ብዙ ነገር በላይፌ ስላለፈ የሆነ ማግኘትንም ማጣትንም በጣም ቴስት አድርጌዋለሁ። ቀበለዋለውም ችግር የለም ግን እነሱ ራሱ እንዴት ብ ነበር ያሰብኩና አጋጣሚ እንትን ኢንፎርሜሽኑን ያገኘሁት አንድ ልጅ አብራ ነበረችና፣ እና አቃቃት ነበረ እዛው ቸርች የምንሄድበት ቸርች ጋር አገኛት ነበረ እና መንገድ ላይ አገኘች ዋ እየጠጡ ካቤ ላይ እዚህ ወደ ወደ ከባሪ ጋር አካባቢ ነው እና ከዛ እንደ የጠፋ ብሬ ሰላም ነው እንዴ ነው አለች። አምጥሩ እግዚአብሔር ይመስገን ሰላም አልኳት። እና ምን አዲስ ነገር አለ እንዴት እንዴት ነው እጣው፣ አሁን ስድስተኛ ኦልሬዲ ሆን እና ሊደርሰን ይችላል አለን ምናምን አልኳት። እንዴ አልሰማህም እንዴ በመድረክ እኮ ተነገረ ቀረኩ በጣም ይቅርታ፣ ይሄ ነገር የተሳሳተ ኢንፎርሜሽን ነው እና በቤተክርስቲያን እኮ ተነገረ ይቅርታ ተብሎ እና አልሰማህም እንዴ እንደውም ብላ ከዛ ላከችልኝ እንትኑ ይሄ በዋትሳፕ አለ። ለአንቺ መልክት እልክልሻለሁ፣ ደብዳቤውን ላከችልኝ። በቃ እሷ ስታወራኝ እራሱ አላመንኩ። ደብዳቤውን ሳይ በጣም ነው በጣም ነው። ከሰላሳ ከአርባ ደቂቃ በላይ ነው በቃ ሩሩ ያወራውባት። እኔ ብዙም አይደለሁም። እኔ እንደውም እንትን አላልኩም። እኔ እንደውም አልጀመርኩም። እኔ ወረጂ በቤተሰብ ስለጀመርኩኝ አለች። በራሴ ቤተሰብ ስለጀመርኩኝ እኔ አልከታተለውም ነበረ ለካ እናንተም እዚህ የተመዘገባችሁ ነበራችሁ ስለነገረችኝ እራሱ በጣም ነው ቅር ያላት። በቃ ይሄን ያህል እሷ ላይ ራሱ ያስተጋባሁት ማለት ነው። ልክ አንቺን ሳገኝሽ እንደ የተሰማኝ ስሜት አይተሽ እንዳዘንሽ በጣም ማለት ነው። እና ከዛ በቃ በጣም ነው፣ በቃ እኔ ባላውቀው ይሻለኝ ነበረ ታውቂያለሽ። እና ግን ያልጠበኩት ነገር ነበር ይሄ። እና እና ደግሞ ከእኔ አቅም በላይ ከኔ አቅም በላይ ስለሆነብኝ ነው እና አልቻልኩም። በቃ እና ኢቨን እሷን ያገኘኋት አንቺን ካወራሁሽ ከስድስት ቀን ከአምስት ቀን በፊት ነው ያገኘኋት። እንዳለቀቀኝ አንቺ ላይ ደግሞ ባሰብ በጣም ፊል ነው ያደረጉ። ከእሷ እሷ ላይ ካስተጋባሁት በላይ ነው። አጋጣሚ እዛው ሶስት አራትም ስለነበራችሁ የማውቃቸውም ስለነበሩ አንቺ ጋር እና ያቁም ስለነበረ ይሄን ነገር ትንሽ በጣም ነበር ፊል ያደረግኩኝ። ግን እግዚአብሔር እንግዲህ እግዚአብሔር በሌላ መንገድ ሊክሰኝ ይችል ይሆናል። ምን ማድረግ እችላለሁ? በጣም ኃላፊነቱን መውሰድ ያለበት የምትለው አካል አለ በዚህ ሂደት ምንድነው? እኔ በግሌ ማለት ነው የሆነ ሞስት በቤተክርስቲያን አካባቢ የሚወሩ በየትኛውም እምነት በየትኛውም እምነት እውነት አላቸው ብዬ ነው የማስበው ምክንያቱም አብዛኛው ፈሪያ እግዚአብሔር ስላለበት ነው ላይክ ቢያወራ ኃላፊነት እንዳለበት እንደ ኃጢአት እንደሆነ አድርጎ ስለሚያስብ ማለት ነው። እና እንደዚህ አይነት ነገሮችን እኔ የምር የምር ነበረ ሀሳቡማ የምር ነበረ ብዬ ነው ማምነው። ለምን በቤተክርስቲያን አካባቢ ውሸት ነገር ይወራል ብዬ አላስብም ስልሽ የምር ነበር የሆነው ነገሩማ እኮ የተወራው የእውነት ነው እጣው ምናምን የሚለው ነገር እንደሆነ፣ ግን በሆነ አጋጣሚ ፌል እንዳደረገ ነው የሚሰማኝ የመጀመሪያው ነገር ማለት ነው። ኃላፊነቱን ለመውሰድ ደግሞ ምናልባት አንድ ሰው እንዳለልሽ ሁለት ሰው እንዳለልሽ ብዙ ሰው ያውቀዋል ብዙ እንትኖች ያውቃሉ ይሄንን ጉዳይ ማለት ነው። እና እዚህ ያሉትም ሰምተው ይሆናል ብዬ አስባለሁ፣ ከካናዳ ማለት ነው ወይም ካናዳ ያሉትም የሆነ ነገር ነግረዋቸው ይሆናል ብዬ አምናለሁ እንጂ በመሀል የሆነ ያ ነገር ከመጣ በኋላ ይሄ ነገር እድሉ ወደ ሌላ ሰው ሽፍት አድርጎ እና እንደዚህ እንደዚህ ይሆናል ብዬ አላስብም። በዚህ ደረጃ ማለት ነው እና ይሄንን ነገር ሊወስድ የሚችለው አካል በግሌ እንደ ቤተክርስቲያን ሳይሆን እንደ ግለሰብ ሊሆን ይችላል። ድንገት ግለሰቦች በሚስ አንደርስታንዲንግ በቃ ሲወራ ሲወራ ውሸትን ደጋግሚ እውነት ይመስላል የሚባለው ነገር አለ። ወይም እንደዛ ሆኖ ሊሆን ይችላል። የሆነ ሰው ሲያወራ ሲያወራ ስደተኛውም ሲያስተጋባው እንደዚህ አባል ሊሆንም ሲያስተጋባ ሲያስተጋባ እንደዛ ሆኖ ሊሆን ይችላል። እና ሊወስድ የሚችለው ግለሰብ አንደርስታንዲንግ በቃ ያላረገ ግለሰብ ሊሆን ይችላል። ማን ማን ብትኝ አላቅም። ሁለተኛ ግን ወሬው ደግሞ የእውነት ተወርዷል። በቃ የእውነት በአንድ ሰው አይደለም በሁለት አይደለም በቃ ይኸው ይታወቃል። በቃ ተለይ ተለይ ማለት አያስፈልግም፣ ግን እንዳለ ብዙ ሰው ያውቃል ይሄ ነገር ማለት ነው። ማለት ያን ያልኩህ ክራይስ ኢሞሽናል ዳሜጅ ነው ያለው እንጂ ፊዚካሊ የሆነ የመጣው የተፈጠረው ወይም ሰንባዲ የሆነ አንድ አስር ሺህ ዶላር አምስት ሺህ ዶላር የሆነ ብር የጠፋ እንትን ያለ ነገር የለም። በዚህ ምክንያት ማለት ነው ማለት በጊዜ ነው ያው ተጎዳን የሚለው ነው እንጂ በጊዜ ነው ያወቅ ነው አትሊስት ማለት ነው። ለዛ የሆነ ክራይሱ ኢሞሽናል ነው፣ ክሪሚናል ኬዝ ተደርጎ ማንንም አጠይቅም እንደምታቸው ከሌ ከሌ ብለሽ ለማስጠቆምም ይከብዳል እጅ ለመጠቆም እና እንዳልኩሽ፣ ነው በቃ እኔ ከእሱ ማን እንደሚወስድ አላቅም፣ ሀላፊነቱን በእርግጥ ትንሽ ኮምፕሊኬትድ ስለሆነ ብዬ ያ እንግዲህ እንዳልከው አሁን በስሜታችሁ ላይ በተለይ ይሄ እድል አግኝታችሁ ተመዝግባችሁ በነበራችሁ ሰዎች ላይ የፈጠረው ነገር እንደ ቀላል የሚታይ አይመስለኝም። በግሌ ለምሳሌ አንተን ትናንት ስናገኘ የነበረ የልብ በጣም ነበረ የሚያሳዝነው። አንተ ብቻ አይደለህም፣ እጅግ በጣም ብዙ ሰዎች። ስለዚህ ይሄ ጉዳይ ቸል ተብሎ ማንም ኃላፊነቱን ሳይወስድ የሚታለፍ እንደሆነ አላስብም እኔ በግል ስለዚህ ህግም የህግ አካላትም እንደገና ደግሞ የሚዲያ አካላትም ኢንቮልቭ አድርገውበት መቋጫ ሊሰጠው ይገባል የሚል አቋም አለኝ። ለምን ካልከኝ ምናልባት ወደፊትም ተመሳሳይ ነገር በስደተኛው ላይ እንግዲህ የሚጠብቀው ከሌለ ስደተኛውን ከእንዲህ አይነት ነገር ሊታደገው የሚችል አካል እስከሌለ ድረስ የህግ አካላትና ሚዲያዎች በደንብ ኢንቮልቭ ቢያደርጉበትና መቋጫ ቢኖረው ጥሩ ነው እላለሁ በግሌ። አንተ በገጠመ ነገር የእውነት ከልብ ከልብ አዝናለሁኝ። በጣም ነው ልቤን የነካው፣ በተለይ በአካል አግኝቼ እንዴት አይነት ልብ ስብራት ውስጥ እንደነበርክ ስላየው ማለት ነው። እንግዲህ የሚሆነውን አብረን እናያለን። እንግዲህ ፈቃደኛ ሆነህ ስሜትህን ልታጋራኝ ስለወደድክ ከልብ ነው የማመሰግነህ። ከጎንሽ ነን። በዚህ በዚህ እንደዚህ በተወራው ነገር የእውነት እንደሆነ እኔ ከጎንሽ ነኝ፣ የምር ነው። ምንም ይሄ ነገር አንዳንዴ አንዳንድ እንትኖች ለሚዲያ ተብሎ የሚወራ ነገር ሆኖ ሳይሆን እንዳልሽው ነው። በአንድ በኩል ካየችው ኢሞሽናል ዳሜጅ አለው፣ በጣም አለው። በጣም የእቃ ዳሜጅ ይሻላል፣ የብር ዳሜጅ ይሻላል። በጣም ነው እኔ ቢ ኦነስት አቅልየው ስላለፈ በቃ ለእኔ ስላላለው ነው እግዚአብሔር ብዬ እንጂ በጣም ነው ስብል ብር ያለ በጣም ግን ለእግዚአብሔር ስለተውኩት ነው። ሳምን ከቱ አይደለም የምትዩን ነገር በደንብ ነው አክሰብት ማድረገው። በደንብ ትክክል ነሽ። እኛም ደግሞ ከጎንሽ ነን። እርግጠኛ ነኝ በተወራ ወሬ የሆነው ነገር ሁሉ ብዙ ሰው እንደተመዘገበ፣ ብዙ ሰው እንደተሰበረ። ከኔ በላይ ደግሞ የሚገርምሽ አስራ ስድስት ሺህ ዶላር ተበልታ እንደዚህ ተስፋ አድርጋ እንደኔ የምጠብቅ ነበረች በሚገርምሽ ሁኔታ ማለ መልኳኑ ላሳው አውቀዋለሁ። እና እንግዲህ እሷ ደግሞ ስትሰማው ሌላ አስራ ስድስት ሺ ዶላር እንደተበላሽ የምትፈጥረውእ። በዚህ በዚህ ፕሮሰስ ነው ገንዘብ የተጠየቀችው ወይስ ሌላ ፕሮሰስ? አይ ተጠይቃ ሳይሆን ሌሎች ናቸው በግል ነው እንትን ያሏት እና በሌላ ኪስ ገና ሳትመጣ አዛ ሆኖ ነው እና እንደዚህ ይጀመርልሻል እንደዚህ እንደዚህ ብለው እና እሷ ተስፋ አድርጋ ነበር። እሷም ብትሆን ለምን ቢያንስ ብሬ ቢበላም በዚህ መልኩ ካገኘውኝ አትሊስት ካሳ ይሆነኛል ብላ ተስፋ ታደርግ ነበር እሷም እና እሷ ራሱ እንግዲህ ምን ያህል እንደምትሰበር ነው። እና ብዙ አሉ ብዙ አሉ። እና እግዚአብሔር እንግዲህ ያጽናናቸው ነው። አይዞን ብሬ ወንድሜ፣ እግዚአብሔር ካንተ ጋ ይሆን፣ አገኘሃለው። ቴንኪው በድጋሚ ሰላሙንልኝ። በቅርቡ በካምፓላ የሚኖሩ የውጭ ፕሮሰስ ለማድረግ ምንም አይነት ዘመድም ሆነ የገቢ ምንጭ ለሌላቸው ስደተኞች ትልቅ የምስራች ተሰማም። ያለ ዘመድ ያለ ፕሮሰስ ያለ ስራና ገቢ ለበርካታ ዓመታት በተስፋ ብቻ የቆዩ ስደተኞች ተስፋቸውን በዚህ ፕሮሰስ ላይ አድርገው ተመዘገቡ። በካናዳ የምትገኘው ቶሮንቶ ወንጌላይት ቤተ ክርስቲያን ስደተኞችን በብዛት ለመውሰድ ፈቃድ ስላገኘች ተመዝገቡ የሚለውን ወሬ ነጋሪነቱንና አገልግሎቱን ዱባይ ባደረገው ፓስተር ፒተር ማድሪግ በኩል ወደ ካምፓላ መጣም። ፓስተር ፒተር ማድሪግ በካናዳ ቶሮንቶ ከተማ ከ35 ዓመት በላይ የቆየችው የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ ከሆኑት ዶክተር ፓስተር አለማየው ጎንደሬ ከተባሉ ሰው ጋር ባደረጉት ስምምነት መሰረት ምዝገባው ተጀምሮ በፍጥነት ዕድኑ ልትጠቀሙ ይገባል ሲል በካምፓላ ነዋሪ የሆነ ቢንያም የሚባል ወንድምን አናገረም። በስምምነታቸው መሰረት ለረጅም ጊዜ ምንም ፕሮሰስ የሌላቸው ሰዎች መመዝገብ ጀመሩ በምዝገባው ሂደት በካምፓላ ያሉ የቤተ ክርስቲያን መሪዎች ምዕመኖቻቸውን ተሳታፊ እንዲሆኑ ያደረጉበት ሂደት ቀጠለም። ታዲያ ለዘመናት በተስፋ መቁረጥ ውስጥ የነበሩ ስደተኞች ስለመጣላቸው ታላቅ እድል አመስግነው ነው እና በቅጡ ተደስተው ሳይጨርሱ ከወደ ካናዳ አዲስ ወሬ ብቅ አለም። የቶሮንቶ ወንጌላዊት ቤተክርስቲያን መይ 92025 ባወጣችሁ ይፋ ደብዳቤ ቤተክርስቲያኒቱ ስለ ፕሮሰሱ የምታውቀው ነገር እንደሌለና ከዚህ የማጭበርበር ድርጊት በዩጋንዳ፣ ኬንያና ደቡብ አፍሪካ የሚገኙ ስደተኞች እንዲጠነቀቁ አሳሰበች። የኢትዮጵያ ወንጌላዊት ቤተክርስቲያን በቶሮንቶም ሜይ 9 2025 ጥብቅ ማሳሰቢያም በዩጋንዳ በደቡብ አፍሪካና እንዲሁም በመሳሰሉት ሀገሮች በስደት ለምትገኙ ኢትዮጵያውያን ወገኖቻችን ቶሮንቶ ካናዳ ውስጥ የምትገኘው የኢትዮጵያ ወንጌላዊት ቤተ ክርስቲያን ስደተኞችን በብዙ ቁጥር ለማምጣት ከካናዳ መንግስት ፈቃድ እንዳገኘች እና በፓስተር ዶክተር አለማየሁ በኩል ስፖንሰር የማድረግ ሂደቱ እየተካሄደ ነው በሚል ቅጥፈት የተሞላ ወሬ ብዙዎችን ግራ እያጋቡ በስደት ላይ ካሉ ወገኖቻችን ገንዘብ ለመዝረፍ ጥረት የሚያደርጉ ክፎች እንዳሉ በሚያሰራጩትም ወሬ ብዙዎች እየተወናበዱ እንደሆነ ሰምተን በጣም አዝነናል። ቤተ ክርስቲያኒቱ በእንዲህ አይነት ተግባር ፈጽመው እንዳልተሰማራችና ይህም ፍጹም ውሸት መሆኑን እየገለጽን ከእንደዚህ አይነት መሰረተ ቢስ ወሬ እንድትጠነቀቁ በትህትና እናሳስባለን። እግዚአብሔር ይባርካችሁም። የኢትዮጵያ ወንጌላዊት ቤተ ክርስቲያን በቶሮንቶ ካናዳ። ይህ አሳዛኝ አስደንጋጭ ወሬ ሲሰማ ፓስተር ፒተር በካምፓላ ያለውን የምዝገባ ሂደት እንዲያስተባብሩ ወክሏቸው የነበሩ ሰዎች ሊያናግሩ ሲሞክሩ የተለያየ ሀሳብ በመስጠት ተጭበርብር ያለው አይመለከተኝም እና የመሳሰሉ ምክንያቶችን በመስጠት የተፈጠረውን ችግር በበቂ ሁኔታ ለማስረዳት ወይም ኃላፊነት ለመውሰድ ፈቃደኛ ሳይሆን ቀረም ከሁለት አስርተ ዓመታት በላይ ሲያገለግል ከቆየ ፓስተር የማይጠበቅ ኃላፊነትን መሸሽ መጀመሩ ብዙዎችን አሳዝኗል ፓስተር ፒተር ከካናዳ ወንጌላዊት ቤተክርስቲያን መጋቢ ከሆኑት ፓስተር አለማየ ጎንደሬ ጋር ባለው የቅርብ ትውውቅ ቤተክርስቲያናቸው ስደተኞችን ስፖንሰር ሆና እንድትወስድ ከካናዳ መንግሥት ፈቃድ ማግኘቷን እንደነገሩት በማስረዳት የዩጋንዳን ፕሮሰስ እንዲያስተባብር ከወከለው ወንድም ጋር በቅርበት ይሰራ፣ በየጊዜው የሚደዋወል ነበር። ከዚህም ባሻገር የካናዳ ወንጌላዊት ቤተክርስቲያን ስልክ ሰጥቶት ከፓስተር አለማየው ጋር ለረጅም ሰዓታት በስልክ ይነጋገር እንደነበርም ይናገራል። ሆኖም ስህተት ተፈጠረ ከተባለ በኋላ የስህተቱ መነሻ የት እንደሆነ በምን ምክንያትና ማን እንዳጭበረበረው ሳይገልጽ የስደተኛውን ጉዳት ከመጤፍ ባለመቁጠር ምን ታመጣላችሁ አይነት የንቀት አካሄድ ሄዷል። መቼም ተጭበርብር ያለው የሚለውን አይናችንን ጨፍነን እንሞኝለት ብንል እንዴት አንድ አገልጋይ ፊት ለፊት ቆሞ ጉዳዩን ለማብራራትና ይቅርታ ለመጠየቅ አቅም አጣም? በስደት ላይ በችግር ላይ ያለ ሕዝብ ላይ በዚህ ልክ መቀለድና መናቅ ለምን አስፈለገ? እውነትን እንደሚለው ተታሎ ነው ወይስ የተቀመረ ሴራ ኖሮ ነው የሚለው ጥያቄ የበርካቶች ሆኗል። ይህን የስደተኞችን ሮሮ ወደ ሚዲያ ለማምጣት ምክንያት ከሆኑ ነገሮች ውስጥ አንዱ በካምፓላ አበሻ ማህበረሰብ በብዛት የሚገኝበት በተለይም አዲስ አበባ በሚገኘው 22 ማዞሪያ ስም የተሰየመው 22 ተብሎ በሚጠራው የንግድ ማዕከል ቡና ለመጠጣት ከጓደኞች ጋር በተቀመጥኩበት መጥቶ ያናገረኝ አንድ ወጣት ታሪክ ነው። ይህ ወጣት በሱዳን፣ ግብጽ፣ ሊቢያ፣ ደቡብ ሱዳን ብዙ ተንከራቷል። ከሀገሩ ከወጣ በኋላ ወደ አውሮፓ ለመሻገር ያየውን መከራ ሲተርክ አሰቃቂ ነው። ዩጋንዳ ከመጣ በኋላ ያለ ረዳት የቆየ ሲሆን ከብዙ ዓመት በኋላ ያገኘውን የካናዳ ፕሮሰስ ተስፋውን አለምልሞለት እንደነበር፣ ሆኖም ፕሮሰሱ የተጭበረበረ ነው የሚለው መርዱ ልቡን እንደሰበረው እያለቀሰ አጫወተኝ። የዚህ የመከራ ምድር ቆይታ ያብቅቶ እኔም ወደ ካናዳ ሄጄ ራሴን አሻሽዬ ቤተሰቤን ረዳለው የሚለው ህልሜ አሁን የሚሆንበት ጊዜ የደረሰ መስሎኝ ነበር የሚለው ወጣቱ ከካናዳ ቶሮንቶ ወንጌላዊት ቤተክርስቲያን የተሰማው አሳዛኝ ዜና እጅግ እንደጎዳው ነግሮኛል። ለዚህ ዝግጅት ስል ያናገርኳት በቪዲዮ እና በድምፅ ለመቀረጽ ፈቃደኛ ያልሆነች ሴት ያጫወተችኝም ሌላ አሳዛኝ ታሪክ ነው። ከኢትዮጵያ ከተሰደደች በኋላ ካምፓላ ውስጥ በወር 10 ሺህ ሽልንግ እንኳን የሚረዳኝ ሰው በሌለበት የመከራ ኑሮ የገፋው ነው። በአንድ ምግብ ቤት ውስጥ ቡና በማፍላት ነው የምተዳደረው። ቤተሰቦቼ ብዙ የተቀናጡ ባይሆኑም ጥሩ ኑሮ ይኖራሉ። ወደዚህ ገንዘብ ለመላክ ግን አይችሉም። ኢትዮጵያ ሳለው የመጀመሪያ ዲግሪ ተመርቄ የሰራበት በነበረው ሙያ ካምፓላ ላይ ስራ ማግኘት ባለመቻሌ ቡና እያፈላው በችግር እየኖርኩ ነው። ይህ እድል ሲመጣና ስመዘገብ በካምፓላ የታገስኩት መከራ ፍሬ እንዳፈራ ቆጠሬ ጊዜው የደረሰም ፈጣሪም ያሰበኝ መሰለኝ ተስፋይ ለመለመ። ሆኖም ፕሮሰሱ የተጭበረበረ መሆኑ ሲነገር ዲፕሬሽን ውስጥ ገባው ብላኛለች። በካምፓላ የሚገኙ አብያተ ክርስቲያናትም እነሱ ተጭበርብረው ምዕመኖቻቸው በመጭበርበራቸው እውነትን ለማፈላለግ ምን ያህል ርቀት ሄዱ? ወይስ ማንም እየመጣ ደስ ያለውን ቀልድ ቀልዶበትና ጭበርብሮት ስሜቱን ጎርቶት ሲሄድ ዳር ሆኖ ማየት መርጣችሁ ከሆነ እናንተ ፓስተር ፒተር ከሰራው ግፍ ያልተናነሰ ግፈኞች ናችሁ የሚል ተግዛዝ ልትቀበሉ ይገባል። በቶሮንቶ የምትገኘው ወንጌላዊት ቤተክርስቲያን የተፈጠረውን ችግር በማስተባበል ኃላፊነት ከመሸሽ በስተቀር የችግሩ ምንጭ ማንጋ ነው? ፓስተር ፒተር ማድሪንግ አገኘሁት ያለው መረጃ ከየት የመጣ ነው? በመጋቢያቸው በፓስተር አለማየሁ ጎንደሬ ስም በቤተ ክርስቲያናቸው ስልክ እየደወለ ሲያጭበረብር የነበረው ሰው ማን ነው? የሚለውን እውነት ለማፈላለግ ፈቃደኛ አልሆኑም። በካምፓላ የምዝገባውን ሂደት ሲያስተባብር ከነበረ ቢንያም ለመረዳት እንደቻል ነው ከካናዳ ፓስተር ዶክተር አለማየሁ ነኝ እያሉ ያናገሩት የነበሩት አዛውንት ሰው ነበሩ። እኚህ ሰው ያናገሩበት የነበረው ስልክ የቶሮንቶ ወንጌላዊት ቤተክርስቲያን ነው። ሁኔታውን በተወሰነ መጠን ለማጣራት የቤተክርስቲያኑ አገልጋዮች ለማናገር ከሞከሩ ሰዎች ለመረዳት እንደቻል ነው የውስጥ ሰው የቤተክርስቲያኒቱን ስልክ እንደሚጠቀም፣ ከዚህ ቀደምም የፓስተሩን ኮምፒውተር የሚነካኩ ሰዎች እንደነበሩ ጠቁሟል። ስለሆነም በቤተክርስቲያኒቱ ስልክ መጠቀም የሚችለው እዛው አካባቢ በአመራር ወይም በአገልግሎት ላይ የሚገኝ ወይም